በብዙ ደስታ ወደ ኢየሩሳሌም ተመለሱ። ከአለፈው ሐሙስ ጀምሮ እስከ ትናንት እስከ እሑድ እነሆ እርገቱን ስናስብ ከርመናል። ደግሞ አሁን መጪው እሑድ ጳራቅሊጦስ የመንፈስ ቅዱስ ቀን ነው። ለዚያ ደግሞ እንዲያደርሰን የአምላክ ቅዱስ ፈቃድ ይሆንልን። በብዙ ደስታ ወደ ኢየሩሳሌም ተመለሱ። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ እንደያላችሁበት ሰዓት አቆጣጠር ሰላምታዬ ከወዲሁ በያላችሁበት ይድረሳችሁ። የመብርሃን የቅዱስ ተግሳይ ድንግል ማርያም በረከት ይደርባችሁ። የታወከችውን ዓለም፣ የተበጠበጠችውን ዓለም፣ ሰላም ያጣችውን ዓለም፣ ፍቅር ያጣችውን ዓለም አምላካችን እግዚአብሔር ሰላሙን ሁሉን ቢሰጣት የአምላካችን የሱ ቅዱስ ፈቃድ ይሆንልን። ወደ እግዚአብሔር ጸልዩ። ደስ ያለው ቢኖር ደግሞ ይዘምር ተዋ

ወደሷ አቅልልን ስንል አቅልላቸው ብላ የምትለምን ጠዋት ማታ የምንለምናት ለምናት የምንማጽናት መብርሃን ለልጅዋ ለወዳጇ ለጌታችን ለኢየሱስ ክርስቶስ የምታማልደን ምስጋና ለሷ ይድርስ። አቅልል በምልጃሽ ባክሽ ጠዋት ማታ እንብራን ሰኔች አሁንም ታስታርቀን መብራት ካልሰጠን ይልቅ የሚሰጠን ነገር ይበዛል። ወገኖቼ በአጣነው ጉዳይ ከምናማርር በሰጠን ነገር ሄዋን እኮ ብዙ ነገር ሰጥቷት በአንድ ነገር ነው የሳተችው። ካልሰጠን ይልቅ የሰጠን ይበዛል። ላመስግነው፣ እግዚአብሔር ከፍ ከፍ ላድርገው፣ ሕይወት የሆነኝ ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላግበመርምም እኔ ላይ በሆነው ካልሰጠህ እኒድ የሰጠኸኝ ብዙ ነው። አዎ ምስጋና የደረሰው ለአምላካችን ይህንን ነው። እንግዲህ ባለፈው ሳምንት በብዙ ደስታ፣ ይሄ ደስታ ሲሏችሁ ከውስጥ የሚፈልቅ ደስታ፣ የህይወትን የወንዝ ውሃ ውስጥ አፈልቃለሁ አለ እኮ፣ ትዝ ይላችኋል። ያች ሳምራዊቷ ሴት ማድጋውን ተሸክማ ውሃ ልትቀዳ ሄደች። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን እንዴት ትሰጣህ እንዴት ትለምነኛለህ አለችው። አንቺ የምትሰጭኝ ውሃ ዳግም ያስጠማል። አይን ሰላችሁ የዓለም ስልጣኑም ሀብቱም ገንዘቡም ብሩም ወርቁም ለጊዜው ነው። ደስታ የለውም። ከውጭ የምናየው ነገር ሁሉ ከውጭ ወደ ውስጥ የሚመጣው ደስታ ሁሉ አንድ ነገር ይገተዋል። ከውስጥ የሚፈልቀው ደስታ ግን የዘለዓለም ነው። ይሄ ደስታ ከውስጣችን የሚፈልቅ ነው። ደስ ይበላችሁ። አሁንም በዓለም ያላችሁ ይሄ የደስታ ዘይት ይባላል ከውስጥ የሚፈልቅ አለን እኮ በመጽሐፍ ቅዱስ ሲነግረን ሲያስተምረን በኢሳይያስ ላይ ምዕራፍ 61 ቁጥር 3 ላይ እንዲህ ይላል በአመድ ፈንታ አክሊልን በልቅሶም ፈንታ የደስታ ዘይትን እሰጣቸው ዘንድ ልኮኛል። አብ የላከው የድንግል ማርያም ኢየሱስ ክርስቶስ ይሄን ሰጥቶን አድርጓል። በብዙ ደስታ ልንመላለስ ይገባል። ከኃጢአት ቀንበር ነጻ የሚያወጣን ማን ነው? ኢየሱስ ክርስቶስ። ዘራችን ምንድን ነው? ኢየሱስ ክርስቶስ። ምክንያቱም የስጋው ዘር የምድረ በዳ አበባ ነው አለ እንደ ሳር ነው አለ ይጠወልጋል፣ አለ ሳሩም፣ ይጠወልጋል፣ አበባውም ይረግፋል። ይሄ አይደለም አሁን የምንቆጥረው ዘራችን፣ ከዚህ ውስጥ መውጣት አለብን። የዘላለም ደስታ የሚሆነን አምላካችን መድኃኒታችን ኢየሱስ ክርስቶስ ከማይጠፋው ዘር ተወለድን አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 29 ላይ እሱም ለዘላለም የሚኖረው የእግዚአብሔር ቃል ነው። ምስጋና ይሁን። እንግዲህ በነገ ዕለት ማክሰኞ ግንቦት 26 በዚህ ሀገር ደግሞ ጁን ፎርዝ 2025 አሁን ባለንበት በዲሲ ሰዓት አቆጣጠር ከሰዓት በኋላ 2 ፒኤም ላይ እንዲሁም ደግሞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እንዲሁም ደግሞ በእንደየሰዓታችሁ አቆጣጠር ፕሮግራማችሁን ይዛችሁ ነገ እጅግ የሚያስፈልግ ውይይት እናደርጋለን። ሰሞኑን ስለ ሕፃናት ጥምቀት ኦርቶዶክስ ተዋሕዶ ሕፃናትን ሳያምኑ ታጠምቃለች። ማርቆስ 16 ላይ እንደምናየው ያመነ የተጠመቀ ይድናል ነው የሚለው። ታዲያ ከየት አምጥተውን ኦርቶዶክሳውያን ያላመነውን ሕፃን ውኃን ያፈሱበት የሚል ክርክር በዝተዋል። ነገ በዚህ ዙሪያ ላይ ጥሩ ውይይት እናደርጋለን። በዚህ ውይይት ተዘጋጅታችሁ ለጥያቄም ለማናቸውም መምጣት ትችላላችሁ። ቲክቶክ እከፍትላችኋለሁ፣ ሊንኩን አስቀምጥላችኋለሁ። በፌስቡክም በእንግሊዘኛ ነው ቀሲስ ሰብስቤ ቀሲስ አይፈን አድርጋችሁ ሰብስቤ ስትሉት ቲክቶክ ላይ የኔ አካውንት ይመጣል። በዚያ ላይ ውይይት እናደርጋለን። ማክሰኞ ማክሰኞ የትምህርት ውይይት ነው የምናደርገው። እግዚአብሔር የተመሰገነ ይሁን። ሁላችንም ገብተን በደንብ አድርገን እንወያያለን በዚህ ዙሪያ ላይ በጥምቀት ለሕፃናት ይገባል ወይስ አይገባም? ከየት መጣ? መጽሐፍ ቅዱሳዊ ነው ወይ? እናየዋለን። በደንብ አድርጋችሁ ተዘጋጅታችሁ ጥያቄም ያላችሁ በጽሑፍም ትችላላችሁ። እግዚአብሔር ለዛ ያድርሰን። ጸጋው በረከቱ ለሁላችን ይብዛለን። መደጅ ባድር ቀንና ሌሊት ከኔ አይርቅም። ድምፅ አራዊት የሌሊት ግርማ ወደ እኔ አይቀርሙም። ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ የማያንቀ እንግዲህ በነገ ዕለት ቀደም ብለን ጉዳይን ከፍታለን። ቲክቶኩን ሁላችሁም በዚያ ላይ ተገኝታችሁ እንድንማማር ጥሬን አስተላልፋለሁ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። እንዲሁም የቅድስት ድንግል ማርያም በረከትና አማላጅነት ረድኤትም ይደርብን፣ አሜን።